አክብሮታዊ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመርን። አበይት ነጥቦቹም በቅድሚያ በሰልፍ ስም ሀገሪቷን ሊያፈርሱ ነው አሉ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። መከላከያ ወደ ካምፑ ይግባ በሚለው ጉዳይ ላይ ምላሽ የሰጡት ፊልድ ማርሻሉም ከቅጥረኛ ባንዳዎች ጋር እየተፋለምን ነው ሲሉም ተሰምቷል። ተጨማሪ ዘገባ አዘጋጅተናል። የፋኖ ታጣቂዎች እስር ቤት ሰብረው የትግራይ ተወላጅ ወታደሮችን አስፈቱም። እነዚህ የቀድሞ ወታደሮች ወደየአካባቢያቸው ለመላክ ቤተሰቦቻቸው ጋር እንዲገናኙ ስለማድረጋቸውም የኢትዮ ፎረም ምንጮች ገልጿል። በዝርዝር ታደምጡታላችሁ። በአማራ ክልል በተፈጸሙ ድሮን ጥቃቶች በርካቶች ተገደሉ። በክልሉ እየተደረጉ ካሉ ውጊያዎች በተጨማሪ በሃይማኖት አባቶች ላይ የሚፈጸሙ ግድያዎችም እየጨመሩ ናቸው። ፖለቲከኛው አቶ ልደቱ አያሌ ደግሞ ጠቅላይ ሚኒስትሩ በስልጣን ላይ እስካሉ ድረስ ሀገሪቱን ወደ ፍርስራሽነት የሚቀይረው ጦርነት የሚቀጥል ይሆናል ሲሉ ተደምጧል። ዝርዝሩን ይዘናል። ከባድ ጊዜን እያሳለፍናል። የትናንት ሌተናንት ጀኔራል ጻድቃን ገብረትንሳኤም በትግራይ ክልል በተደረገ አንድ ጥናት ከ81 በመቶ በላይ የሚሆኑ ዜጎች ስራ አጥ ናቸው ሲል ገልጿል። ይህንንም እንቃኛለን። ፋብሪካው በውጭ ምንዛሬ ጥረት ሳቢያ ሙሉ በሙሉ ስራ ማቆሙን ገለጸ። አንድ የስኳር ፋብሪካ ደግሞ የምንቀሳቀሰው አንድ ክፍለ ጦር ሰራዊት ሙሉ ተመድቦልኝ ነው ብሏል። ሌላኛው መረጃችን ነው። በቱርክ ሰው በመግደል ወንጀል ሲፈለግ የነበረው የሶማሊያው ፕሬዝደንት ልጅ አምልጦ ሞቃዲሾ መግባቱ ሰማም። ቱርክ ሞተረኛ ገጭቶ ለሞት ዳርጓል ባለችው የሶማሊያ ፕሬዝደንት ልጅ ላይ የእስር ማዘዣ ማውጣቷም ይታወሳል። የተወደዳቸው የኢትዮፎረም ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በተፈጸሙ የድሮን ጥቃቶች በርካታዎች ተገደሉ። በክልሉ እየተካሄዱ ካሉ ውጋዎች በተጨማሪ በሃይማኖት አባቶች ላይ የሚፈጸሙ ግድያዎች እየጨመሩ ናቸው። ፖለቲከኛው አቶ ልደቱ አያሌው ጠቅላይ ሚኒስትሩ በስልጣን ላይ እስካሉ ድረስ ሀገሪቱን ወደ ፍርስራሽነት የሚቀይረው ጦርነት የሚቀጥል ይሆናል ሲሉ ተደምጧል። በአማራ ክልል በቅርብ ሳምንታት በመጠኑ ቢሆን ቀንሶ የነበረው ውጋያ ትናንትና ከትናንት በስቲያ በተለያዩ ስፍራዎች ላይ ዳግም የማገረሸት አዝማሚያዎች ታይተውበታል። የክልሉ ክልሉ ርዕሰ ረጋ ከበደ ተገኝተው በዋሉበት ሰሜን ሸዋ ዞን የተለያዩ ስፍራዎችም ውጊያዎች ሲደረጉ የዋሉ ሲሆን የፋኖ ኃይሎችም ወደ አጣዬ ከተማ ገብተዋል። በዞኑ ኤፍራታና ግድም ወረዳ በርግቢ ይሙሉ አይዞ፣ ሻሞራና ጋርሎ ሜዳ ተብሎ በሚጠሩ ስፍራዎች የተደረጉ ውጊያዎችም ሰብአዊና ቁሳዊ ጉዳቶችን ያስከተሉም ሆኗል። ከመሀል ሜዳ ወደ አጣዬ በሚወስደው መንገድ አረብ ገበያ ተብሎ በሚጠራው ስፍራ ላይ የተከፈተ ጥቃት ደግሞ የሰራዊቱ አባላት ላይ ጉዳት ማድረሱ ሲነገር፣ በአካባቢው የነበሩ የብልጽግና ሰዎች ሰዎችን በፋኖ ኃይሎች ተይዘው ስለመወሰዳቸው ነው የተሰማው። በአማራ ክልል የሚፈጸሙት የድሮን ጥቃቶችና የሚገደሉ ዜጎች አሃዝም እየጨመረ ነው። የኢትዮጵያን የወርቅ ምርት በከፍተኛ ደረጃ ከምትሸምተው የተባበሩት አረብ ኤምሬቶችና የቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶጋን አማች የሆኑት ሰው ባይራክታር ኩባንያ የሚገዙት ድሮኖችም በኢትዮጵያ የብልጽግናው መንግስት የሚመራውን ህዝብ የሚፋለምባቸው መሳሪያዎች ሆኗል። ከቅርብ ጊዜ ወዲህ በአማራ ክልል እየተፈጸሙ ያሉት የድሮን ጥቃቶችም በተወሰኑ ሰከንድ ልዩነቶች ውስጥ በአንድ ስፍራ ከ20 እስከ 80 ሰዎች ተገደሉ ተብለው እንደ ዘበት የሚታለፍባቸው ሆኗል። ትናንት በደቡብ ወሎ በመሐል ሳይንቲ ሆኖ ሚሆ ነው። ከትናንት በስቲያ ከፍተኛ ውጊያ በተደረገባቸው የዴንስ አካባቢ ስፍራዎች በተለይም ወርቅ ማውጫ ዙሃ አቦ የገዳምና ቀዩ ዋሻ ላይ በተፈጸሙ ተከታታይ የድሮን ጥቃቶች ምክንያትም አካባቢዎቹ በዋይታ ተሞልተው ነበር ይላሉ የአይን እማኞች። የተገደሉትን ሰዎች ቁጥር ለማወቅም አዳጋች ነው ሲሉ ይገልጻሉ። የሃይማኖት አባቶች ጥሪ ደግሞ በገዛ ወርቃችን ድሮን ገዝታ ጨፍጭፈን የሚል እንደነበር የሚታወስ ነው። በገዛ ወርቃችን በገዛ ብራችን

በክልሉ የሃይማኖት አባቶች ያቀረቡት ጥሪ እንዲህ ያለ ቢሆንም በእምነት አባቶች ላይ የሚፈጸሙ ግድያዎች ግን አሁንም ቀጥሏል። በጎንደር በሳምንታት ልዩነት ውስጥ ሁለተኛው የሃይማኖት አባትም ትናንት ተገድሏል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ በክረት ጎሃን ዘር አዳዊት ኃይሉ ናቸው። ትናንት ጠዋት 11 ሰዓት ማን እንደሆነ ባልተገለጸ ሁኔታም በጥይት ተመተው መገደላቸው የተነገረው ከሳምንታት በፊት በጎንደር ከተማም አንድ አይነ ስውር የሃይማኖት አባት በድንጋይ ተደብድበው መገደላቸው የሚታወስ ነው። በተመሳሳይ በምዕራብ ጎጃም ዞን ሽንዲ ሚካኤል ከቅዳሴ ሲመለሱ የነበሩ ቄስ ሙላቱና አጋሮቻቸው ትናንት በከባድ መሳሪያ ተመተው ስለመገደላቸው ታውቋል። እንዲህ ያለው ሰብአዊና ማህበራዊ ቀውስን እያስከተለ ያለው የአማራ ክልሉ ወገም አሁን በተለያዩ አካባቢዎች ስለመባባሶ ሰሞነኛ የውጊያ ውሎች ማሳያ ናቸው። በቅርቡ ጀነራል መሐመድ ተሰማና አረጋ ከበደ ህዝብ አወያየ ያሳየን ባሉበት የምዕራብ ጎጃም ዞን ደጋዳሞትና አቅራቢያው ቋሪትም ትናንት ውጊያ ተቀስቅሷል። በደቡብ ጎንደርም ሐሙሲት፣ ጉና፣ በጌምድርና ስማዳ ተብለው በሚጠሩ ስፍራዎች ላይ የተኩስ ልውጦችና የደፈጣ ጥቃቶች ተፈጽመዋል። በአማራ ክልልም ይሁን በሌሎች የሀገሪቱ አካባቢዎች እየተደረጉ ያሉ ጦርነቶች ከአገዛዙ ጦረኝነት የሚመነጭ ነው የሚሉት አቶ ልደቱ አያሌው መፍትሄው አስቸኳይ ተኩስ አቁም ተደርጎ ወደ ሀቀኛ ድርድር መግባት ቢሆንም ጠቅላይ ሚኒስትሩ በስልጣን እስካሉ ድረስ ግን ሀገሪቱ ለሚታደሉ መፈራረስ እጣፈንቷ ይሆናል ሲሉም ተናግሯል። በእኔ እምነት ዶክተር አብይ አህመድ የሚባሉ ሰው በስልጣን ላይ እስካሉ ድረስ ይሄ ጦርነት ሊቆም አይችልም። ይሄ መንግስት ጦርነትን እንዳውም አንድ አማራጭ አድርጎ አይደለም የሚያየው፣ ብቸኛ መፍትሄ አድርጎ ነው የሚያየው። ማንኛውንም ልዩነት በአፈና በጦርነት የመፍታት ፍላጎት ያለው ይሄንም በተግባር ደጋግሞ ያሳየ መንግስት ነው። እንዴ እኔ እኮ እኔ እኔ እንደ ግለሰብ ጦርነትን ተቃውመሃል ተብዬ እኮ ተከስሻለሁ ከሀገር እንዳልወጣ ተከልክያለሁ። ጦርነትን በመቃወም ሰላማዊ ሰልፍ የጠሩ ሰዎች እኮ እየታደኑ እየታሰሩ ነው። ይሄ መንግስት ጦረኛ መንግስት ወይም ጦርነትን እንደ ፖሊሲ አድርጎ የሚያይ ካልተባለ ምን አይነት መንግስት ነው ሊባል የሚችለው? አሁን መወያያችን የአማራ ክልል ይሁን እንጂ ሁሉም በየተራ ነው የሚደረገው። እየተገዳደሉ ወደ መፈራረስ ነው እየሄድን ያለ መመዘኛ እያወጣ ከሚፈልገው ጋር መደራደር ብቻ ሳይሆን ሀገሪቱ ውስጥ ካለው የታጠቁ ኃይሎች ጋር ሁሉ ሀቀኛ የሆነ ድርድር ተካሂዶ የተኩስ ማቆም ስምምነት መጀመሪያ መካሄድ አለ በሰልፍ ስም ሀገር ሊያፈርሱ ነው አሉ፣ ጠቅላይ ኢታማጆር ሹሙ ፊልድ ማርሻል ብርሃኑ ጁላም መከላከያ ወደ ካምፑ ይግባ በሚለው ጉዳይ ላይ ምላሽ የሰጡት አዛዡም ከቅጥረኛ ባንዳዎች ጋር እየተፋለም ነው ሲሉም ሰምቷል። ኢታማጆር ሹሙ ሰራዊታችን ላይ ዘመቻ ተከፍቷል የሚሉ ቃለምልልሶችን ከቅርብ ጊዜ ወዲህ ደጋግመው ሲሰጡ ይደመጣሉ። አሁን አሁን ደግሞ ምንም እንኳን የጦር ኃይሎች አዛዥ ቢሆኑም ፖለቲካዊ ጉዳዮች ላይ ማብራሪያም ሲሰጡ እየተሰሙ ነው። ሰሞኑን ሊደረግ ታቅዶ የነበረውን የጦርነት ይቁም ወይም ሰልፍንም በሀገር ማፍረስና የእርስ በርስ ጦርነት የማድረግ ፍላጎት አድርገው ገልጾታል ለዚህ ስራተ መንግስት እንዋጋለን ሲሉም ተናግሯል። በትጥቅ ትግልም፣ በሰላማዊ ሰልፍም፣ በሌላም አድርገው አገር ለማፍረስ ለማበጣበጥ የእርስ በርስ ጦርነት ለመፍጠር የሚያደርጉትን ነገር የመከተው መከላከያ ነው። ከውጭም ይምጣ ከውስጥም ይምጣ በኃይል የአገሪቷን ስርዓተ መንግስት የአገሪቱን ህገ መንግስት ገርስሶ እኔ ነኝ ጉልበተኛ ብሎ በግድ በጠመንጃ ፍላጎቱን ልጭን የመጣ ኃይል በሙሉ እንዋጋል። በቅርቡ በታንዛኒያ በተደረገው የኦሮሞ ነጻነት ሰራዊት እና የብልጽግናው መንግስት ድርድር ወቅት ከተነሱ ጉዳዮች አንዱ የመከላከያ ሰራዊት ወደ ካምፕ ገብቶ ተኩስ አቁም እናድርግ የሚለው ይገኝበታል። ሰሞኑን በቢቢሲ የተሰራጨው የአንድ ፋኖ አመራር ንግግርም ሰራዊቱ ከአማራ ክልል ይውጣ የሚል ጥያቄን ያዘለ ነው። አስቀድሞ አስቸኳይ ጊዜ አዋጁ በሚታወጅበት ወቅት ደግሞ የምክር ቤት አባሉ አቶ ገዱ አንዳርጋቸው የመከላከያ ሰራዊት ወደ ካምፕ ይግባና በክልሉ የሽግግር መንግስት ይቋቋም ብለው ነበር። በርካቶች ደግሞ የሀገሪቱን ሉዓላዊነት ሊጠብቅ ይገባው የነበረ ሰራዊት በየመንደሩ ከራሱ ዜጎች ጋር ስለምን ይዋጋል በማለት ይጠይቃሉ። ፊልድ ማርሻል ብርሃኑ ጁላ ግን በየሰፈሩ ቢሆን እንዋጋለን፣ ካምፕ ግቡ ማለትም ሀገር ይፍረስ ማለት ነው ይላሉ። የኢትዮጵያ መከላከያ ሰራዊት ዳር ድንበር መጠበቅ ነው እንጂ በውስጥ ግጭት መግባት ስለሌለበት የውስጥ ግጭት ይቀጣጠል፣ መከላከያ ግን ካምፕ ይግባ የሚል ነው የመከላከያ ሰራዊት ተልኮ ማንኛውም የታጠቀ የአገር ውስጥ ኃይል መቆጣጠር እንዳለበት ተልኮ ተሰጥቶታል። አሁን ጠቅላይ ኤታማዦር ሹሙ እንዲ ቢሎም ከሳምንታት በፊት የመከላከያ ሚኒስትሩ አብርሃም በላይ ግን በየሰፈሩ መዋጋት የለብንም ሚሊሻ መሆንም የለብንም ብለው ነበር። ሚሊሻ ምን ይሰራል? ፖሊስ ምን ይሰራል? ካለፈው ፌዴራል ፖሊስ ይሄዳል እና እንደዚህ አይነት ፍላጎቶች እየሰፉ ከሄዱ ስራው መስራት አይችልም። የመከላከያ ተልኮ አጠንቀቃቸው ታውቃላቸው። ሰራዊቱ ለማዳከም ቅጥረኞች ተገዝተውብናል የሚሉት ፊልድ ማርሻሉም ስም የማጥፋት ዘመቻ ይከፈትብናል፣ እርስ በርስ ተጣልተዋል በሚልም ዘመቻ እየተከናወነብን ነው ሲሉ ይናገራሉ። ሰራዊቱ ላይ ዘመቻ የከፈቱ ሰዎች ግማሹ ቅጥረኛ ባንዳ ነው። ኢትዮጵያውያን ሆነው ደግሞ ሰራዊቱ ላይ ዘመቻ የከፈቱ ሰዎች ተልእኮ ተቀብለው ነው ማት ቅጥረኛ ገዝተዋል ደሞዝ ይከፍላሉ፣ ሚዲያ ይሰጣሉ፣ ሰራዊቱ ላይ ዘመቻ እንዲከፈል ያደርጋል። መንደርተኝነት የሌለው ኢትዮጵያዊነት የተላበሰ ተበትኗል፣ እንደዚህ ሆኗል፣ ጀነራል ተጣልቷል፣ ጀነራል ኤከሌ ተቀጥቷል፣ ቁም እስረኛ ሆኗል፣ ምናምን የሚለው ምኞት ታማጆር ሽሙጭ ዘመቻ ከፈተብን ያሉትን አካሊፋ ባያደርጉም የሰራዊቱ ስም ባለም አቀፍና በሀገር አቀፍ ደረጃ ስሙ እንዲጎድፍ የሆነበትን ዋና ምክንያት ግን አላነሱም። እርሳቸው የሚመሩ ሰራዊት ላለፉት ሶስት ዓመታት ሰላማዊ ዜጎችን ገድሎ ወደ ገደል ሲጨምር በቪዲዮ ቀርጾ ያሳይም ሰዎችን በእሳት አቃጥሎ ሰልፊ ሲነሳ አይተስተዋልም። በትግራይ በሺዎች በአማራ ክልል በመቶዎች ሴቶችን ደፍሯል በሚል የራሱ የብልጽግና ተቋማት ጭምር ሪፖርት ያቀረቡበት ነው። እርሳቸው በጦር ኃይሎች አዛዥነት የሚመሩት አየር ኃይል በገበያ ላይ፣ በህፃናት መጫወቻ ላይ፣ ምግብ ቤትና ትምህርት ቤት ሳይቀር ድሮኖችን እያዘነበም ከጨቅላ ህፃናት እስከ ሰባ አምስት አመት አዛውንት ድረስ የገደለ ስለመሆኑ የማዋጭ ቤት ሰዎች ምስክር ናቸው። እርሳቸው ተዘመተበት የሚሉት ሰራዊታቸው ልጅሽ ታጣቂ ነው ብሎ እናት የረሸነም፣ የህክምና ተቋማት ውስጥ ገብቶ ታካሚዎችን የገደለ ስለመሆኑ በቂ ማስረጃ አለ። የአርሶ አደሩን ማሳ ማቃጠል እስከ ዘረፋና ገታ መፈጸም ድረስ መሳተፉን የሰራዊቱ አዛዦች ራሳቸው ሲናገሩት የተሰሙት ጉዳይ ጉዳይ ነው። እነዚህና መሰለ ወንጀል ተግባራት ላይ በመሰማራት በሀገር ውስጥና በዓለም አቀፍ ተቋማት ከራሱ ሀገር ዜጎች ጋር እየተገዳደለ በሚል የሚገለጸው በሰራዊቱ ላይ እንደተከፈተ ዘመቻ ቆጥሮት ከሆነ ግን ፊልድ ማርሻሉ በግልጽ አላብራሩም። የፋኖ ታጣቂዎች እስር ቤት ሰብረው የትግራይ ተወላጅ ወታደሮችን አስፈቱ። እነዚህ የቀድሞ ወታደሮች ወደ የአካባቢያቸው ለመላከም ከቤተሰቦቻቸው ጋር እንዲገናኙ ስለማድረጋቸው የኢትዮ ፎረም ምንጮች ገልጿል። ከቅርብ ጊዜ ወዲህ በአማራ ክልል በተለያዩ እስር ቤቶች ውስጥ የሚገኙ እስረኞች ማረሚያ ቤቶች ከተሰበሩ በኋላ መለቀቃቸው ተደጋግሞ ሲዘገብ ቆይቷል። ከእነዚህ ውስጥ ደግሞ ከሁለት ቀናት በፊት ተሰብሮ እስረኞች የተለቀቁበት የዳንግላ እስር ቤት አንዱ ነው። የፋኖ ኃይሎች ወደ ከተማ በመግባት ከእስር ቤት ውስጥ በመለየት ካስፈቱ በተሰጣቸው በርካታ እስረኞች ውስጥም የመከላከያ ሰራዊቱ አባላት የነበሩ የትግራይ ተወላጆች እንደሚገኙበት የኢትዮ ፎረም ምንጮች ገልጿል። በቁጥር 18 እንደሚሆኑ ነው የተነገረው። እነዚህ የትግራይ ተወላጅ ወታደሮች ጥቅምት 24 የትግራዊ ጦርነት በተጀመረ ሰሞን በማንነታቸው ምክንያት ብልጽግናው ወደ ማጎሪያ ክፍል ወስዷቸው የቆዩ ናቸው። ከዚህ በኋላም ወደ ፍርድ ቤቶች በመውሰድ ሀገር በመክዳትና በሌሎችም ወንጀሎችን በማጣቀስ ክስ መስርቶባቸው ላለፉት ሶስት ዓመታት በላይ በእስር የቆዩ ሲሆን ፕሪቶሪያው ሰላም ስምምነት መሰረት መፈታት የነበረባቸው ናቸው። የሆኖ ሆኖ የፋኖ ታጣቂዎች ወደ ዳንግላ በመግባት በአስቸኳይ ጊዜ አዋጅ ምክንያት የታሰሩ ወጣቶችን ጭምር ባስፈቱበት ወቅት እነዚህ ወታደሮችም እንዲለቀቁ አድርጓል። የትግራይ ተወላጅ ወታደሮቹ ከተፈቱ በኋላም በፋኖ ኃይሎች እንደተወሰዱና በትግራይም በአዲስ አበባም ካሉ ቤተሰቦቻቸው ጋር በስልክ እንዲገናኙ እንዳደረጓቸው የሚገልጹት ምንጮቹም ወደ ቤተሰቦቻቸው መላክ እንደሚፈልጉና መሄድ እንደሚችሉ ታጣቂዎች እንደነገሯቸው እንደሚቃወሙ ገልጿል። ይሁን እንጂ በአማራ ክልል ካለው የጸጥታ ሁኔታ አንጻር ለደህንነታቸው ሊያሰጋቸው እንደሚችል የፋኖ ኃይሎች እንዳስረዷቸው እንዲያም ሁኖ ይህን ዘገባ እስካጠናቀርንበት ጊዜ ድረስ የፋኖ ኃይሎች ልብስና ምግብን ጨምሮም ጥበቃ እያደረጉላቸው መሆኑን ያመለከቱት በቅርቡ ሁማን ራይትስ ፈርስት በአማራ ክልል ከ110 የሚበልጡ የትግራይ ተወላጅ ወታደሮች ባለፉት ሶስት ዓመታት ታስረው እንደሚገኙና በስምምነቱ መሰረት እንዲፈቱ ጥሪ ማቅረቡ ይታወሳል። ከባድ ጊዜን እያሳለፍን ነው አሉ ሌትናንት ጀነራል ጻድቃን ገብረ ትንሳኤ። በጦርነት ሳናልቅ በስደት ማለቅ የለብንም ሲሉም ተናግሯል። የትግራይ ኢኮኖሚ ፖለቲካዊ ውሳኔ እንደሚያስፈልገው ነው የተገለጸው። ባለሙያዎች በትግራይ ክልል ወቅታዊ የኢኮኖሚ እንቅስቃሴ ላይ ችግሩ ስር የሰደደ መሆኑን በመግለጽ በዚህም ፖለቲካዊ ውሳኔ የማይሰጥበት ከሆነም ችግሩ በክልሉ ብቻ ሳይሆን በሀገሪቱም የሚተርፍ ይሆናል የሚል ስጋታቸውን ይገልጻሉ። በሁሉም የኢኮኖሚ ዘርፎች እንቅስቃሴዎች ከመቋረጣቸውን በላይ የወደመውን ብረት መልሶ ለመገንባት የሚደረጉ እንቅስቃሴዎች ያለመኖር ክልሉን አጣብቂኝ ውስጥ እንዲወድቅ አድርጎታል። በክልሉ ለሚገኙ የተለያዩ ኢንቨስትመንቶች የተሰጠው ብድርም ከ31 ቢሊየን ብር ደርሷል። ይህ የብድር መጠን ከንወለዱ ሲሰላ ደግሞ ወደ 60 ቢሊየን ብር ከፍ ይላል። በአጠቃላይ በክልሉ ያለው ምጣኔ ሀብታዊ ቀውስ ለክልሉ ብቻ ሳይሆን ለሀገርም አደጋ እየሆነ ነው። ረሃብ ሰዎችና እንስሳትን እየገደለ ነው። ከፕሪቶሪያው ስምምነት በኋላ ተፈጻሚ ይሆናሉ የተባሉ የመልሶ ግንባታ ስራዎችም አልተከናወኑም። በርካታ ወጣቶችም ለስራጥነት ተዳርገው ተስፋ ያጡ ሆኗል። ስደትን ማማራጭ እያደረጉት ነው። በቅርቡ 16000 ሰዎችን በመውሰድ የተደረገ ጥናት እንደሚያመላክተው 81 በመቶ የሚሆኑት የክልሉ ወጣቶች ስራ ጥናቸው ሌትናንት ጀነራል ጻድቃን ገብረትንሳይ ከባድ ጊዜ እያሳለፍን ነው ማለታቸውም ለዚህ ነው። እቱ ሕማቅ አካይዳ ይትረፍ ክብል ከፈለለው በቃ ካሊእ ታሽሜ የለን ወይና ተወዲናስ ለገና በስደት ክሩዳ አዲስ ተስፋ ዘይብሉ

ክብልክፈለለሁ ጄኔራሉ። እንዲያም ሆኖ ለክልሉ ወጣቶች መክራላቸውም እኛ ጦርነት ልናልቅ ነው ስንል ኖረን፣ ያናሳልፈን በስደት ልናልቅ አይገባም ይላሉ። ወጣቶች የትኛውም ኃይል የሚነዳቸው ሳይሆን በፖለቲካው ዘርፍ ቢሆን ተሳታፊ መሆን እንዳለባቸውም ይመክራሉ። እንዲያም ሆኖ አሁን በክልሉ ያለው ስርዓት ከዚህ በፊት ስራ የነበረው ቤተሰብም ያለው በተጨማሪም በጦርነቱ ሳቢያም ወደ ወታደራዊ ማሰልጠኛዎች ገብቶ ቀላል ሳይሆን ከባድ የጦር መሳሪያዎችን ጭምር መፍታትና መገጣጠም የሚችል ወታደራዊ ድምድም ያለው በመሆኑም አደገኛ ነው ይላሉ፣ በጉዳዩ ላይ ጥናት ያደረጉ ባለሙያዎች። ለዚህም ነው በአጠቃላይ ጦርነት ውስጥ የነበረን አካባቢ እንዲያገግም ለማድረግ ነባር ሕጎችን በማስቀጠል ውጤት ስለማይመጣም ፖለቲካዊ ውሳኔዎች ያስፈልጉታል ሲሉ የሚገልጹት ፋብሪካው በውጭ ምንዛሬ እጥረት ሳቢያ ሙሉ በሙሉ ስራ ማቆሙን ይፋ አደረገ። የፊንጫ ስኳር ፋብሪካ ደግሞ የምንቀሳቀሰው አንድ ክፍለ ጦር ሰራዊት ተመድቦልኝ ነው ብሏል። የእርስ በርስ ጦርነት ውስጥ ያለችውና ለዚህ የሚውል ተተኳሽና ድሮን ለመግዛት ዶላር ያላጣቸው ኢትዮጵያ የውጭ ምንዛሬ እጥረት በርካታ ተቋማት እንዲዘጉ ሰራተኞችም ከነ ቤተሰቦቻቸው ለረሃብ እንዲጋለጡ እየሆነባት ነው። ከሰሞኑ እንኳን አንድ ቢሊዮን ዩሮ ብድር መክፈል ያለበት ሰላሳ ሶስት ሚሊዮን ዩሮ ለመክፈል ግን አልችልም ያለው የበልጽግናው መንግስት አበዳሪዎቹን ስጋት ውስጥ እንደ ጣለ መዘገቡ አይዘነጋም። የጸጥታ ስጋትና የምንዛሬ እጥረቱም ኢንዱስትሪዎች ስራ እንዲያቆሙ አንዳንዶቹም ከሀገር ለቀው እንዲወጡ እያደረገ ነው። የኢትዮጵያ ጣሳና ቆርኪ ማምረቻ ኢንዱስትሪ አክሲዮን ማህበርም በገጠመው የውጭ ምንዛሬ እጥረት ሳቢያ ምርት አቁሚ ያለው ብሏል። ከ20 ዓመት በላይ ቆርኪና ጣሳ በማምረት የሚታወቀው የፋብሪካ ሰራተኞችንም እየበተነ ነው። ሰራተኞቹም ቀጣይ ጣፋንታችን ግራ ገብቶናል ይላሉ። ፋብሪካው ለቅዱስ ጊዮርጊስ፣ ለአበሻ ቢራ ሰላሳ ስላሳ መጠጦች ኢንዱስትሪ ቆርኪ ሲያቀርብም ነበር። በሀገሪቱ ያለው የጸጥታ ችግር የስኳር ፋብሪካዎችን በከፊልና ሙሉ በሙሉ ስራ እንዲያቁሙም እያደረጋቸው ይገኛል። የፊንጫ ስኳር ፋብሪካም በአንድ ክፍለ ጦሩ የመከላከያ ስራዊት እየተጠበቀ እንዲያመርት እየተደረገ ስለመሆኑ ተሰምቷል። ለአንድ ፋብሪካ በሺዎች ወታደር ተመድበዋል እንደማለት። የፋብሪካ መለዋወጫ ከአዲስ አበባ ወደ ፋብሪካው ሲላክ በአጃቢ መሆኑን፣ እንደዚሁም ምርት ከፋብሪካዎች ሲወጣም በተመሳሳይ በአጃቢ መሆኑን የተነገረው የጣና በለስ ስኳር ጎንደር ፋብሪካ በ2015 ዓ.ም ምረት በጸጥታ ምክንያት ማምረት አልቻለም። በተመሳሳይ ምክንያት ስኳር የማያምርቱ እንደዚሁም ማምረት ጀምረው ካቆሙ ፕሮጀክቶች መካከልም ከሰም፣ ተንዳሆ፣ አርጆና መሰል ፋብሪካዎች ይገኙበታል። ከመትሐራ ስኳር ፋብሪካም 4800 ሄክታር መሬት አገዳ ጠፍቷል። ኢንቨስትመንቶች ሀገሪቱ በገባችበት ሁለንተና ቀውስ ምክንያት እንዲህ ያለ ችግር ውስጥ ቢሆኑም የብልጽግናው ፕሬዚደንት ደግሞ በችግር ውስጥ ነው የምንበለጽገው ብሏል። ከስኳር ፋብሪካዎች ጋር በተያያዘም ለውጡ መጣ በተባለ ሰሞን ጠቅላይ ሚኒስትር አብይ አህመድ ሜቴክ በላቸው ያሏቸውንና የተጀመሩ የስኳር ፋብሪካዎችን በስድስት ወራት ውስጥ ሰርተን እናጠቃልላለን ያሉ ቢሆንም እነሆ ጠያቂም ተጠያቂም ጠፍቶ ስድስት ዓመታት ሊሞላው ወራት እየተቆጠሩ ነው። በቱርክ ሰው በመግደል ወንጀል ሲፈለግ የነበረው የሶማሊያው ፕሬዚደንት ልጅ አምልጦ ሞቃዲሾ መግባቱ ተሰማም። ቱርክ ሞተረኛውን ገጭቶ ለሞት ዳርጓል ባለችው የሶማሊያው ፕሬዚደንት ልጅ ላይ የስር ማዘዣ አውጥታለች። የሶማሊያው ፕሬዚደንት ሀሰን ሼክ መሐመድ ወንድ ልጅ የሆነው መሐመድ በቱርኳ የኢኮኖሚ መዲና ኢስታንቡል ከተማ ይኖር ነበር። ቱርክ ሞተረኛውን ገጭቶ ለህይወቱ ማለፍ ምክንያት ሆኗል ባለችው የሶማሊያው ፕሬዚደንት ልጅ ላይ ዓለም አቀፍ የስር ማዘዣ ያወጣችውም ከሁለት ቀናት በፊት ነበር። ሞተረኛው አደጋው ከደረሰበት ከስድስት ቀናት በኋላም ህይወቱ አልፏል። የፖሊስ ሪፖርት የሚያሳየው የፕሬዚደንቱ ልጅ መሐመድ ሀሰን ሼክ መሐመድ በቱርክ መዲና ኢስታንቡል ከሞተረኛው ጋር መጋጨቱን ነው ግጭቱ የተፈጸመው በቀን እንደሆነ ያተተው ሪፖርቱ መሐመድ በወቅቱም በኢስታንቡል የሚገኘው የሶማሊያ ቆንስላ ጽሕፈት ቤት ንብረት የሆነው መኪናን እየነዳ እንደሆነም አስታውቋል ቱርክ በፕሬዝደንቱ ልጅ ላይ የጉዞ እገዳ ብትጥልም ቀድሞ ከሀገሪቱ ለቆ እንደወጣና ሞቃዲሾ እንደሚገኝም ሰምቷል የኢስታንቡል ከንቲባ ያሰራጩት ቪዲዮ በተጨናነቀ ጎዳና መገናኛ ላይ አንድ መኪና የሞተር ሳይክሉን ጀርባ ሲመታ ያሳያል የመጀመሪያው የፖሊስ ሪፖርት ሞተረኛው ጥፋተኛ በመሆኑ የፕሬዝደንቱ ልጅ ከእስር መፈታቱን የሟቹ ሞተረኛ ጠበቃ ለቱርክ ሚዲያዎች ተናግረዋል። ነገር ግን አደጋውን የሚያሳዩ ቪዲዮዎች ከተደጋገሙ በኋላም ሁኔታው ሌላ ነው ተብሏል። የሶማሌው ፕሬዝደንት ሀሰን ሼክ መሀመድ ልጅ የሆኑ መሐመድ እስካሁን በጉዳዩ ላይ የሰጠው አስተያየት ባይኖርም፣ የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች እነዚህ ናቸው። መልካም ጊዜ።